በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሁሉም አስቀድሞ ለዋሄ ባሕርይ እግዚአብሔር አምላካችን አለማትን ፈጥሮ የሚገዛ በቸርነቱ ምድርን በበረከት የሚያቀዳጃት የነገስታት ንጉስ የአማልክት አምላክ የባይለ ጸጎች ባይለ ጸጋ እግዚአብሔር አምላካችን ስሙ ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ ለዘላለሙ የተመሰገነ ይሁን። እሱን አንስተን እሷን የማንለያት እናቱ እናታችን ቅድስት ድንግል ማርያምም እርሱ እንዳከበራት እና ከፍ ከፍ እንዳደረጋት መጠን ክብርና ምስጋና ለስም አጠራሯ ይድረሳት። ቅዱሳን ሰማዕታት፣ ጻድቃን፣ ደናግል፣ መነኮሳት፣ ሐዋርያት ሁሉም እንደ ክብራቸው መጠን እግዚአብሔር አምላካችን እንዳከበራቸው መጠን ክብርና ምስጋና ለነሱ ይድረስ። የታላቁ የአቢይን ጾም የመጀመሪያውን ሳምንት ዘወረደ ብለናል፣ ሁለተኛውን ሳምንት ቅድስት፣ ሶስተኛውን ሳምንት ምኩራብ፣ አራተኛውን ሳምንት መጻጉ፣ አምስተኛውን ሳምንት ደብረ ዘይት በማለት አክብረን በዛሬውን እለት ገብር ኄር ከሚባለው ደርሰናል። ገብር ኄር ማለት ምን ማለት ነው? ታሪኩ አስተምሮ ምን ይመስላል የሚለውን ነው የምናይ። ለዚህም መነሻ የሆንን ዘንድ በጥቂቱ ስለታመንክ በብዙ ትሾማለህ በሚል ርዕስ እንነጋገራለን። ጌታ ኢየሱስ ክርስቶስ ባለቤቱ እንዳንድ ነጋዴ መስሎ ያስተማረበት ክፍል ነው ይህ ነጋዴ ሶስት ሰዎቹን ሶስት አገልጋዮቹን ጠርቶ ለእያንዳንዳቸው የሚያስፈልጋቸውን የገንዘብ መጠን ወጥተው ወርደው ደክመው አትርፈው ህይወታቸውን እንዲመሩ ብሎ ያበደረበት ያነጋዴ ማንን እንደሆነና ተበዳሪዎቹ ማን እንደሆኑ ስንት ስንት እንዳበደራቸው ስለምን ሊያስተምረን እንደተፈለገ ይህንን ጠለቅ ብለን የምናይ ይሆናል። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። ቃሉን የምናገኘው በማቴዎስ ወንጌል ምዕራፍ 25 ቁጥር 14 ላይ ይሆናል። ቃሉን የተናገረው ባለቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ቃሉን የጻፈልን ከአስራ ሁለቱ ሐዋርያት አንዱ ቅዱስ ማቴዎስ ሲሆን በጥቂቱ ስለታመንክ በብዙ ትሾማለህ፣ ወይንም በጥቂቱ የታመነ በብዙ ይሾማል። ኦ ገብር ሄር ወምእመን ዘበው ህድ ምእመን ኳንከ ዲበ ብዙህ እሰይ መካ፣ አንተ በጎ አገልጋይ፣ ዛሬ በጥቂቱ ስለታመንክ በብዙ እሾምሃለሁ ብሎ ባለቤቱ ኢየሱስ ክርስቶስ የተናገረው ቃል የማቴዎስ ወንጌል ምዕራፍ 25 ቁጥር 14 ላይ እንዲህ ብሎ ያስተምረናል። ከመጀመሪያው ስንጀምር አሚሃ ትመስል መንግስተ ሰማያት መንግስተ ሰማያት ይህንን ትመስላለች። አንድ በአለ ጸጋ ሶስት አገልጋዮቹን ጠራ ጠራ እና ለአንዱ አምስት፣ ለሁለተኛው ሁለት፣ ለአንደኛው አንድ መክሊ ሰጣቸው። ይሄ አምስት የተሰጠው በተሰጠው በአምስቱ መክሊት ወጥቶ ወርዶ ደክሞ አትርፎ አስር አድርጎ ከተበደረው ጋራ ይመልስለታል። ሁለተኛው አገልጋይ ሁለት መክሊት ተበድሮ አራት አድርጎ ይመልሳል። ሶስተኛው አገልጋይ አንድ ተበድሮ ያችኑም ሳያተርፍባት ያችነው አስቀምጦ ቆይቶ ለባለቤቱ ለጌታው የሚመልስበት አጋጣሚ ነው የተፈጠረው እና ይህንን ምሳሌ ነው የምናየው። ቦ ዘወሃቦ ሀምሰ መካልየ አምስት መክሊት የሰጠው አለ፣ ወወ ዘወሃቦ ክሌተ መካልየ ሁለት የሰጠው አለ፣ ወወ ዘወሃቦ አደ አንድ የሰጠው አለ። ምንድን ነው? አንደኛው አንቀጸ መምህራን ነው። ይሄ ትምህርት አንቀጸ መምህራን አምስት ተሰጥቶት አምስት አትርፎ ለባለቤቱ ለጌታው የመለሰ የመምህራን ፍጹም ትምህርት ተምረው ራሳቸውን አሳክለው በግብር በትምህርት በሃይማኖት ወልደው በተሰጡት ትምህርት እግዚአብሔር አምላክ በገለጸላቸው መንፈስ ቅዱስ በገለጸላቸው መጠን አስተምረው ፍጹም እነሱን አስመስለው ያወጡ መምህራንን ይመስላል። ሁለተኛው ሁለት ተሰጥቶት አራት አድርጎ ያመጣም ይኸውም እንደዚህ ሆኖ ፍጹም ትምህርት ተምሮ በተማረው ትምህርት አስተምሮ መክሮ ገስጾ እግዚአብሔርን ካለማወቅ ወደ ማወቅ እግዚአብሔርን ወደ ማወቅ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር መልሶ አሕዛብን አስተምሮ ፍጹም እውቀት ያሳወቀን መምህር ይመስላል። አንደኛው አንድ ተቀብሎ በዛቸው በተቀበላትም እንኳን ሳይነግድባት፣ ሳይወጣ፣ ሳይወርድባት፣ ሳይደክምባት ከባለጸጋው ተቀብሎ ወስዶ በጨርቅ ጠቅልሎ መሬት ቆፍሮ ቀብሮ ኋላ ባለጸጋው በሚጠይቀው ጊዜ ገንዘቤን አምጣት ሲለው፣ ራሷን አውጥቶ ተቆፍሮ ተቀበረበት አውጥቶ ወስዶ፣ ስለፈራውህ አንተ ጨካኝ፣ ያልዘራኸውን የምታጭድ ያልበተንኸውን የምትሰበስብ ጨካኝ ሰው እንደሆንክ ስላወኩኝ፣ ይችን ወስጄ እነግዳለው ስል ቀማኛ ቢቀማኝ ሌባ ቢሰርቀኝ ወንበዴ ቢያታልለኝ አንተ ከፍ ብለህ አንገቴን ዝቅ ብለህ ባቴን ትቆርጠኛለህ ብዬ ስለፈራው በጨርቅ ጠቅልዬ ወስጀ ምድር ቆፍሬ ያስቀመጥኳት እነኋት ገንዘብህ ዛሬ መለስኩልህ፣ ይለዋል። እና ጌታውም እኔ ያልዘራሁትን የማጭድ ያልበተንሁትን የምሰበስብ እንደሆንኩ በምን አወከኝ? ይህንን አገልጋይ አንዷንም እንኳን ቀምጣችሁ አስር ላለው ጨምሮለት፣ ላለው ይጨመርለታል። ለዘቦ የወበወ ወለዛ አልወሰ ዘቦ ያሀየድወ ላለው ይጨመርለታል። የለለው ግን ያችኑ ነው ያለችውን ይወሰድበታል። እሱንም ወይ የሎሙ ለለ የቀውሙ ቁመው፣ በዚህ አካባቢ ቁመው ያሉትንም እናንተ ሄዱና ይህንን ሰውየው ወስዳችሁ ጥርስ ማፋጨት ወዳለበት ወደ ጨለማ ቦታ ወስዳችሁ ጣሉት ብሎ ያዘዛቸዋል። ይሄ እግዚአብሔር አምላክ ልቦናውን ገልጾለት ተምሮ እሱ ግን ካላስተማረበት እግዚአብሔር አምላክ በመጨረሻ ዘመን እንደሚጠይቀው በሰጠው መክሊት እንዳልተጠቀምበት የሚያሳይ ነው። እንግዲህ ይሄ በመምህራን ይመሰል እንጂ በማንኛውም ፍጡር ላይ እግዚአብሔር አምላክ ሰውን ሲፈጥር ያለ መክሊት አይፈጥረውም። ሁሉንም በመክሊት በመክሊቱ ይፈጥረዋል። ነገር ግን መክሊቱን ሳያውቅ ጊዜውን የሚያባክን የአንዱ መናገር ሊሆን ይችላል መክሊቱ የአንዱ ማስተማር ሊሆን ይችላል፣ የአንዱ መስራት ሊሆን ይችላል፣ የአንዱ ሰውን ማስታረቅ ሊሆን ይችላል። እግዚአብሔር አምላክ ሰውን በየዘርፍ በየዘርፉ በመክሊት ፈጥሮታል እና ይህ ሰው መክሊቱን ሰጥቶት ሳለ መክሊቴን የሰጠኝን መክሊት ባጠፋ ይቀጣኛል ብሎ እግዚአብሔር አምላክን በመጠራጠሩ ይህ ባለጸጋ የተባለ እግዚአብሔር አምላክ ነው። ባለጸጋ ተብሎ የተገለጸ በምሳሌው እግዚአብሔር አምላክ ነው። እግዚአብሔር አምላክ ለእያንዳንዱ እንደ ልቡ ነው፣ እውቀትን ይገልጻል፣ ጥበብን ያድላል። አምስት ለሰጠው ፍጹም እውቀት ይገልጽለታል። ፍጹም እውቀት ገልጾለት በገለጸለት እውቀት ደግሞ እሱም እሱ እንደገለጸለት አድርጎ አስተምሮ ራሱን አሳክሎ በትምህርት ወልዶ በሃይማኖት አስመስሎ ካገኘ እግዚአብሔር አምላክ ፍጹም ደግሞ ርስት መንግስተ ሰማያትን በሹመት ላይ ሹመት እንደሚጨምረው የሚያሳይ ነው። ይህ አንድ የተባለ ግን የሰው ልጅ መምህራን በጸጋቸው በትምህርታቸው ይለያያሉ። ትንሽም እንኳን ትምህርት ተምሮ እግዚአብሔርን አልጠየቀውም። የአባይለ ጸጋ አንዲት ገንዘብ ሰጠው። ያችን ገንዘብ እንኳን ትንሽ ብትነግድባት ሁለት ሶስት ነገሮችን ታፈራባት ነበር ነው ያለው። ይህ ትምህርት አናሳ ነው። መናፍቃን ቢጠይቁኝ መልስ ቢያሳጡኝ አፍራለሁ፣ ካህዳያን ስለት ቢያሳዩኝ ሰለት ቢያሳዩ ከፍ ብሎ አንገቴን ዝቅ ብለውባቴን ባቴን ይቆርጡኛል ብዬ እሰጋለሁ ብሎ ያችን የያዛትን ነገር ሳያስተምርባት የቆየ መምህር ነው የምትመስል ባለ አንዱ እና እግዚአብሔር አምላክ ግን የሚገስጸው ያችኑ እንኳን ከሰው ከሁለት ከሶስት ጆሮ ባደረስካት እኔ አበዛልህ ነበር ትምህርትህን አድሬ ይባረክልህ ነበረ ሲለው ነው። ሁለተኛው አምስት የተባለ ሙሴ የጻፋቸው አምስቱ መጽሐፍተ ሙሴ የሚባሉት ኦሪዘ ፍጥረት፣ ኦሪዘ ጸዓት፣ ኦሪዘ ሌዋውያን፣ ኦሪዘ ዳግም፣ ኦሪዘ ሁልቁ ናቸው። አምስት ተብሎ የተገለጸው ሁለት የተባሉት ብሉይና ሐዲስ ናቸው። መጽሐፈ ጴጥሮስ የሚባሉት ብሉይና ሐዲስ ናቸው። አንድ የተባለ መጽሐፈ ይሁዳ ነው፣ አንድ ስለሆነ ነው። ሶስተኛው በሶስተኛ ደረጃ ጳጳሳትን ያስተምራል። ይሄ ምሳሌ በሶስተኛ ደረጃ የሚያስተምር የሚመክረው፣ የሚገስጸው የጳጳሳትን ስራ ነው የሚገልጸው። ሊቃነ ጳጳሳት አምስት ስራዎች አሏቸው። ለባለ አምስቱ አምስት ስራዎች አላቸው። ሊቃነ ጳጳሳት አንብሮተ እድ፣ ላይ ለጳጳስ በጳጳስ ላይ እጃቸውን መጫን፣ ሰይ መቀሲስ፣ ካህናትን መሾም፣ ሰይ መዳቆን፣ ዲያቆናትን መሾም እና ማጥመቅ፣ ማቁረብ እነዚህ ሊቃነ ጳጳሳት የሚሰሯቸው ዋና ዋና ስራዎች አምስት ናቸው። እነዚህን ባለ አምስቱ ይህንን ያስተምራል። ባለ ሁለቱ ስለ ካህናት ካህናትን ይገልጻል። ካህናት በዋናነት ሁለት ስራዎች አሏቸው ማጥመቅና ማቁረብ ናቸው እና ሁለት መክሊት የተባሉት የካህናት ስራ ማጥመቅና ማቁረብ፣ እያጠመቁ በአርባ በሰማኒያ ቀን እያጠመቁ ልጅነትን ያድላሉ፣ ልጅነትን ያሰጣሉ። ባለ አንድ ደግሞ የተባለው ሃይማኖት ነው ባለ አንድ የተባለው ሃይማኖት ነው ያው ሃይማኖት አንዲት እንደሆነች በመጽሐፈ ኤፌሶን ምራፍ አራት ቁጥር አምስት ላይ የተገለጸ ነው በአራተኛ ደረጃ የሚያስተምረው ባለ አምስት የተባሉ አምስት አንደኛ ሃይማኖት ሁለተኛ ደስታ ሶስተኛ ትዕግስት አራተኛ ተስፋ አምስተኛ ምህረት ናቸው እነዚህ አምስቱ ባለ አምስት መክሊት ተብለው የተገለጹ እነዚህ ናቸው እንግዲህ በእኛ እምነት አቡነ ዘበ ሰማያትን እንደግማለን አቡነ ዘበ ሰማያት አምስት ነገሮች አሉት እና ግማሾቹ ከዚህ የተጠቀሱት ከዚህ ያሉ ናቸው አቡነ ዘበ ሰማያት የምን ደግሞ ስለ አምስት ነገር ነው አንደኛ አቡነ ዘበሰማያት በዋነኛነት የያዛቸው አምስት ነገሮች አሉ። እነዚህም ሃይማኖት፣ ተስፋ፣ ፍቅር፣ ትህትና፣ ጸሎት ናቸው። ሃይማኖት እግዚአብሔርን አባታችን ሆይ በሰማያት የምትኖር ብሎ መጸለይ ማስተማር ሃይማኖት ነው። ፍቅር ስራይ ለነ ህድግ ለነ እያሉ አንዱ ለአንዱ መጸለይ ፍቅር ያመለክታል። ተስፋ ትምጻ መንግስትከ ያሉ መንግስተ ሰማያትን በልጅነት እንደምትወረስ በልጅነት እንደምትሰጥ የሚያስተምረው ክፍል ይህ ተስፋን ያስተምራል። ጸሎት ትህትና፣ ህድግ ለና ስራ አበሳነ እያሉ አንዱ በአንዱ እየገባ አንዱ ለአንዱ መጸለዩ ትህትናን ያስተምራል እና አንድ ክርስቲያን የሆነ ሰው እነዚህን አቡነ ዘበሰማያ ሳይደግም የማይውለው አቡነ ዘበሰማያ በውስጡ እነዚህን አምስት ነገራቶች ስለያዘ ነው። እዚህም አምስት ተብሎ የተገለጸው አንደኛው ሃይማኖት ነው፣ ሁለተኛው ደስታ ነው፣ ሶስተኛው ትዕግስት፣ አራተኛው ምህረት፣ አምስተኛው ተስፋ ተብሎ ተገልጿል። ይህም በአራተኛ ደረጃ የሚያስተምረን የዚህ ምሳሌ ትምህርት ነው። አምስተኛ የተገለጸው ጥምቀት፣ ከወይነ ሰማይት፣ አንሳ ብህቶና፣ ምንኩስና ናቸው አምስት የተባሉት ማለት ነው። አምስት የተባሉት ጥምቀት፣ ብህቶና፣ ምንኩስና፣ ከወይነ ሰማይት፣ ተአምኑ ሀጣው እነዚህ አምስቱ ነገሮች ያስተምራል። ጥምቀት ማለት የሰው ልጅ በአርባ በሰማንያ ቀኑ ተጠምቆ ልጅነት ቅድስት ቤተ ክርስቲያን ምስክር የምትሰጠው ልጅነት ነው። ጥምቀት ማለት ከወይነ ሰማይት ማለት ደግሞ ሰማይትነትን መቀበል፣ ሰማይትን መሆን በክርስቶስ ኢየሱስ መስክሮ ሰማይትነትን፣ ካላውያን ነገስታት፣ ከካህድያን ጳጳሳት፣ ከመናፍቃን ጳጳሳት ሰማይትነትን መቀበል ነው። ተአምኑ ሀጣው ማለት ደግሞ ኃጢአትን አምኖ እግዚአብሔር በንስሐ ይቅር ይላል ብሎ ንስሐን መቀበል በየጊዜው ስርየተ ኃጢአትን ማግኘት ንስሐን መቀበል ነው። ተአምኑ ሀጣው ብሕትውና ማለት ደግሞ ይህን ዓለም የሚታየውን ዓለም ንቆ በገዳም ሄዶ በገዳም ክርስቶስን ሁልጊዜም ቅዱስ ቅዱስ እያሉ ከሚያመሰግኑ ከቅዱሳን መላእክት ጋር እንደ ቅዱሳን መላእክት ማመስገን፣ ለብቻ መኖር፣ ክርስቶስን ብቻ ማሰብ፣ ይሄ ብህቶና ይባላል። ምንኩስና ማለት ደግሞ ሰው ክርስቶስን በፍጹም ልቡ የክርስቶስ ሐዋርያ ሆኖ በምንኩስና ሕይወት እግዚአብሔር ማገልገል ነው። እንግዲህ እግዚአብሔር አምላክ ርስቱን የሚያወርሰን በብዙ በብዙ መንገድ ነው። ስመ በብዙህ መክፈልት አይዳ እግዚአብሔር ህዝቦ ይላል። እግዚአብሔር መንግስቱን የምንወርስበትን በብዙ መንገድ አድርጎልናል። መንግስተ ሰማያት የህጋውያንም፣ የመነኮሳትም፣ የደናግላንም፣ የማእሰባንም፣ የህጻናትም፣ የአዋቂውም ሁሉም በየደረጃና በየደረጃው የሚወርሳት ርስትናት ከዚህ ሁሉ ማረግ የምንኩስና ማዕረግ ቤቴ ትዳሬ ሳይሉ እግዚአብሔርን አለም አድርጎ የሚገለገልበት ማይረግ ስለሆነ ከነዚህ ከአምስቱ ይካተታል። ሁለት የተባለ ጥምቀትና ባለ ሁለት የተባለ ጥምቀትና ታምኑ አጣው ነው የሰው ልጅ በልጅነትን ካገኘ በኋላ በየጊዜው ንስሐ እየገባ ኃጢአቱን የሚያስተሰሪበት ሁለተኛው መንገድ ነው። ሶስተኛ ባላንድ ባላንድ የተባለ ሃይማኖት ናት። ሃይማኖት ጥምቀት ጥምቀት ናት። ባለ አንድ የተባለች ጥምቀት አንዲት ናት ብሎ በኤፌሶን እዚሁ አራት አምስት ላይ እንደገለጸልን ጥምቀት አንዲት በአርባ ቀን በሰማኒያ ቀን የምንጠመቃት ጥምቀት ናት። ይህንን አድርጎ እግዚአብሔር አምላክ በዚህ ምሳሌ ሊያስተምረን የፈለገው እነዚህን ነገሮች ነው። አምስት የተበደረ፣ ሁለት የተበደረ፣ አንድ የተበደረ የተባሉ እነዚህ ናቸው እና አንድ የተበደረው ትእዛዙን የእግዚአብሔርን ትእዛዝ ሳይፈጽም ስልጣኑን ብቻ ተቀብሎ መክሊቱን ተቀብሎ ሳያተርፍበት ከመንግስቱ ወጥቷል። ሁለትና አምስት የተቀበሉበት እጥፍ እጥፍ አትርፈው በሹመት ላይ ሹመት ተጨምሮላቸው የመንግስቱ ወራሾች የስሙ ቀዳሾች እንዲሆኑ በቅተዋል። እኛንም እግዚአብሔር አምላክ ከሁለቱ ከባለ ሁለቱ ከባለ አምስቱ አድርጎን ስሬታ ኃጢአት አግኝተን የመንግስቱ ወራሾች የስሙ ቀዳሾች እንድንሆን መልካም ፈቃዱ ይሆንልን። ያስተማረን የገሰጸን ሎለ ባህሪ እግዚአብሔር አምላካችን ስሙ የተመሰገነ ይሆን ይቆየን።